ሰላሙ አሌይኩም አረህምቱላይ ወበረካቱ። ቤተሰብ ትናንትና የለቀኳት ልጅ ቤተሰቦቹ ወዳው ነው የተገኙት። ለዛ ነው ብዙ ሰዎች በውስጥ ጽፋችሁልኛል መመለስ አልቻልኩ። ልጅቷ የራያ ቆቦ ሮቤት ልጅ ናት። እህቷ ወዳው በውስጥ ጽፋልኝ ስለ ተገናኙ ለዛ ምክንያት ነው እና ታሪኩ ባጭሎ እንደዝ ነው። የዛሬ ሰባት አመት በማታውቀው ደላላ ስራ ትሄዳለች። አረቦቹ ሌባ ስለሆኑ ቤታቸው ለአለማሳየት ሰዋኩን በመንገድ ላይ ይቀበሏታል። ወዳው እንደወሰዷት ስልኳን ምናምን ይቀሟታል፣ ሁሉ ነገር። ከዛ ቤቱ ዘጋዋባት ማለት ነው ሰሪ። እና ከዛ በኋላ ለሰባት ዓመት በየፈረቃ ተራ በተራ ነው። ሲሄዱም እየዘጉብኝ፣ አንዱ ሲሄድ አንዱ አይሄድም። እነሱ ሰክራን ናቸው፣ ቤት ውስጥ የሚቀሙ የሚያቂሱት ምናምን ናቸውና በቃ በጥንቃቄ ይሄን ሁሉ ሰባት ዓመት ሁሉ አንድ ቀን ቤቱ ክፍት ሆኖ አቅም አለች። አስባችሁታል። እና አሁን ደግሞ ከነሱ ስር ያመለጠችው አጋጣሚ ወደዚህ ወደ ሪያድ መጥተው ከፉንዱቅ ነው መስለኝ፣ እሱ ብዙውን አታስታውስም። ከዛ ቤቱን ክፍት አድርገውታል አለች፣ በዚህ ሰክረውም ስለሆነ በዚህ ምክንያት ጠፍታ እዚች እዚ ሪያድ አልፋላ አካባቢ ነው። አንዲት ሶሪያዊ ነው ለኛ ያሰጠችን ማለት ነው። እና ልጅቷ በጣም ስለልቦና ተወርቷል። አሁን መገኘት ተቻለችበት ምክንያት ራሱ የዛሬ ስምንት አመት ፌስቡኳን ስሟን ነገራኝ ሰርች አድርጌ የድሮ ፌስቡክ አውጥቼ በዚህ ቪዲዮ ጋር እያየ በለቀቁት ነው እንጂ አታስታውቅም ጥርሷ ምናምን ወላልቋል ግን በየወሩ ነው ጸጉሬን የምላጭቱ አለች በቃ ሁሌ ድብደባ ነው ስራ ብቻ አለ ስራ ብቻ ቢሆን ቀላል ነው በቃ ይደብደቡኛሉ ምንም ምክንያት የለም አልሰራም የለ ቤት ተቆልፎበታል እየሰራች ነው ግን በቃ የመደብደብ ሱስም እንዳለባቸውን አላቅም። ይደበድቡኛል አለች። አካላቱ አለ ቁሳቱ አለ ምናምን እና እስቲ እርዳታ ሚዲያ ላይ በጎ የበጎ ፍቃድ የምታደርጉ ሰዎች እርዳታ ሰብስባችሁላት ህክምና ወደ ህክምና ብትወሰድ ስለልቡኖ ተወርተዋል። ግን ከዚህ በኋላ እንኳን የምትሰራ እንኳን አይመስለኝ እርዳታ አድርጋችሁ ወደ አገሯ ለእናቷ ብትልኳት እንደው እናቷ ከዚህ በፊት እኔ አላውቅም እንጂ ሚዲያ ላይ ዩቲዩብ ላይ ምናምን አፈላልጉኝ። ማስታወቂያ ብዙ አውቅሳለች አሉ በጣም ነው የተጎዳችሁ፣ እያለቀሰች ምናምንና እስ ተባሏል። እኔ የእሷን መገኛ ቁጥር እስጣችኋለሁ። የምነግራችሁ ነገር ሌላ በማታውቁ ደላላ ስራ አትሄዱ በጭራሽ። ባይበላ ሲቀር የሚባል ነገር ችግራችሁን ይዛችሁ ብትቀመጡ ነው የሚሻለው። አስባችሁ ታ ሰባት አመት ያለ ስልክ የማታውቁት ሰው አረብ እነሱ አጪሳሉ ይሰፍራሉ ይጨፍራሉ አንቺ ከፊት ለፊት እንዳሻንጉሊት ተቀምጠች ሲፈልጉ ይመቱሻል ይደበድቡሻል ይህ ነው በጣም ከባድ ነው እውነት ከባድ ነው እኔ እንዳጋጣሚ እዚህ ጧት ላይ ይህን ህጻን ልጅ ጸሀይ ለማሞቅ ወደ ውጭ ሲወጣ ነው ያገኘኋት እና ተባብሯት የእውነት ኢትዮጵያዊነት ለመቼ ነው መተባበር አሪፍ ነው ይህን ቪዲዮ ሼር ላይክ ፖስት